ይህ የሚባለው ልይ እንግዲህ ከራኬ ቤት ከሰኒ ቤት ሊገባ ሲል በቁጥጥር ስር ውሏል። እንዲሁም ደግሞ ሰኒን ለመግደል ልጁን በል እስካሁን ለሰራህልኝ ስራ ከልብ ነው ማመሰግነው እናም ደግሞ ስላስቀየምክኝ ከልብ ይቅርታ ልጠይቅ እፈልጋለሁ እና ደግሞ አንተ መንቀሳቀስ ስላለብህ ከዚህ በኋላ ከጓደኞችም ጋር በነጻነት ልትገናኝ ፍቅድ ይልሃለሁ በቃ ዛሬ አዳር እኔ ነኝ የማድረው በቃ አንተ ደግሞ ወጣ ብለህ እንደፈለግ ዘና ማለት ትችላለህ ይለዋል ልጁ ደግሞ ተጠራጠረውና ና እንዴ ጓደኛ በቃ እኔ እኮ ይሄ ብዙ አላፍትና ምናምን የሚባለው ነገር እና ደግሞ አስቸጋሪ ምናምን የሚባለን ነገር የለውም ይለዋል ጆከር የሚባለው ልጅ ደግሞ ጓደኛው በጣም ሰኔ ሊገላት በመሆኑ ተጠራጥሯል። ይህንን በማድረጉ ደግሞ ተከታትሎ ምናልባት ሰኔ ሊለቃት ይችላል። ሰኔ በመልቀቁ ደግሞ ትልቅ ችግርና ትልቅ እሱ ጋር ትልቅ ጦርነት እንደሚካፈት ከፊቱ የሚመለከተው ይህን ይመስላል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወዳዳያች የጽናት ድራማ ተከታታዮች እንደምናላችሁልኝ እኔ ያለሁላችሁ፣ አልሐምድላ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስለምትከታተሉኝ ከልብ አመሰግናለሁ። ከዚህም በኋላ ደግሞ ሁላችሁም ከጎኔ ሆናችሁ ሀሳብ አስተያየታችሁን እየሰጣችሁ ኮሜንት ላይ እንዲሁም አዲስ ሆናችሁ ያልሰብስክራይብ ሆናችሁ ያልተቀላቀላችሁ ሰብስክራይብ እያደርጋችሁ የሰው ደስታ የሚያስደስተው እንዲሁም ደግሞ የሰው መለወጥ የሚያስደስታችሁ ሁላችሁም ሰብስክራይብ ላይክ፣ ሼር እያደርጋችሁ ከጎን ሆናችሁ ሊታበረታቱኝ እጅጉን ከልብ በትህትና ጠይቃችኋለሁ። ወደ ተመልካቻችን ወደ ድራማ ስንመለስ እንግዲህ ጆከር የሚባለው ስኒ ጓደኛ ነው ማለት ነው። ይህ እንግዲህ በጣም በቀልን ሊበቀልና ራሱን በጭስ ውስጥ የደበቀ በጣም ሲያውት ራሱ የሚያስፈራ ነው። ስፒን የሚባለው ይህንኛው ልጅ ደግሞ በእጅጉን ከልብ ለሰው አዛኝና ሩኅሩኅ የሆነ ልጅ ነው። ምክንያቱም ለሴት ልጅ ክብር አለኝ እያለ ሰኒንኳ ስትፈታተነው ይለምናታል። ውድና የተከበራችሁ ተመልካቾቻችን እዚህ ጋር ስንመለስ እንግዲህ ናሆሚ ከእናቱ ቤት ደርሶ ሲመለስ ከመሩ ጋር እናቱ ጋር እንደተላቀሱ መሩና እናቱ እናቱ ደግሞ ለጽወን ብላ ራሷን እየጎዳች እንደሆነ የታየ ይሆናል። ነገር ግን ራኪብ ደግሞ እህቷ በመጥፋቷ እንደገና ደግሞ የናሆም እናት እንደዛ ብላ ስለሰደበቻት በጣም የናሆም እናት ራስ ወዳጅና አሳፋሪ ናት። ምክንያቱም እነኚህ ልጆች እናት እንደሌላቸው አባት እንደሌላቸው እያወቀች መናገር ባለባት መልኩ ትታ በትህትና ማውረት ትታ በነገር በነገርና በማዋረድ ስለጀመረች ራኪም ደግሞ ራሷን በመቆጣጠሯ ራሷን ችላ በመናገሯ እጅጉን ከልብ እናደንቅሻለን ራኪም ማለት ነው። አንቺም ደግሞ የናሆምን እና መህተሻት ቢሆን ኑሮ የዛኒ ሰኒ ስትገኝ ራስሽን ወቀስ፣ ያኔ መውቀስና ጸጸት ውስጥ ስትገቢ ነበር። ነገር ግን ደግሞ ባለመማታትሽ እጅጉን ጎበዝነትሽን ያሳያል። ምክንያቱም እና እሷ ጽዮን ሰኒ በተገኘችበት ሰዓት ላይ በመእሰሽ የሆነ ነገር አልገሻ ቢሆን በጣም ችግር ውስጥ ገቢ ነበር ማለት ነው። እና ጋሽ የናሆሚ አባት ምን እያሉ ነው ወደሚለው ስንመለስ ራኪብን ሲሆን እንድትፈታ እንድታደርግ እየለመኗዋት ይገኛሉ። እሷን በመሆኑም እንድትለቀቅና፣ እሺ ጋሽ አንተ ይቅርታ ጠይቀህ መችም ያንተን ይቅርታ ለፍትህ የምትቆም ሰው እንደሆንክ ሰኒ ይነግራኛለች፣ ስለአንተ ትለዋለች እሱም ቢሆን አሁን ለፍትህና ለፍትህ ብቻ ነው የምቆመው ለማንም አልቆምም ይላታል፣ ማለት ነው። ውድ የተከበሯችሁ ቤተሰቦቼ እንግዲህ ይህን ድራማ ለመከታተል ሰቡርና ትግስት አድርጋችሁ ላይክ ሼር እያደረጋችሁ ከጎኝ ስለሆናችሁ ከልብ አመሰግናለሁ። እዚ ጋር እንግዲህ አያልቅብሽ ሊና ሊና፣ አሁን ላይ እየሰራችሁ ያለችው ነገር በጣም የሚደብርና የሚያስጠላ ነው። አንደኛ ደረጃ ጋሽ አሰገድ እና በዛብህ ያላቸውን ችግር ያወቀች ብርቄን ከቤት አውጥታ ይዛ በመምጣቷ፣ ሁለተኛ ደግሞ እዚህ ጋር ከኪራ ቤት የሰራችው ስራ አንሶ ደግሞ ሌላ ሁለተኛ ችግር አመጣችበት። ሲጀመር የስኒቢን ሁኔታ ለኪራ መነገር ነበረበት። ስለዚህ ይሱን አንደኛ እሱን ደበቀች፣ ሁለተኛ ደግሞ ብርቄን ከጋሽ ጋር ለማገናኘት ከጽናት አባት ጋር ለማገናኘት ብርቄን ቤታቸው ይዛ መጣች። ስለዚህ የሊና ጥፋት እየታያችሁ የሆናችሁ እስኪን ሁላችሁም ኮሜንት ላይ አስቀምጡልኝ። ሊና ከዚህ ነገር ውስጥ እጇን ማግለል ነበረባት፣ እንዲሁም ደግሞ ለኪራ መናገር ነበረባት። የሰኒስ እንዴት ነው የጠፋቸው? ሰኒንስ ምን ብሏት ነበር ብላ ማሰብ ነበረባት። ሰኒን እንዳገተ ደግሞ እሷንም ማገቱ አይቀርም ማለት ነው ስለዚህ ሰኒስ እህቷ እንደምንም ብላ አስለቀቀቻት። እሷን ግን ይገላታል እንጂ ማንም እንኳን የሚፈልግላትና የሚፈልጋት የለም። ውድና የተከበራችሁ ተመልካቾቻችን ሁላችሁም ለዚህ ቻናል ላዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኔ እንድትሆኑ በአክብሮ ተጠይቃለሁ። ሁላችሁም የሰው ደስታ የሰው መለወጥ እና የሰው ማደግ የሚያስደስታችሁ በሙሉ ለዚህ ቻናል ሁላችሁም ሸርሸር አድርጉልኝ። ትላልቅ ቻናል ያላችሁም ሸር አድርጉልኝ ተደራሽ እንዲኖረው። እንዲሁም ደግሞ ሌሎቻችሁም ሁላችሁም ላይክ ሽር አድርጉልኝ። ሰብስክራይብ ያላረጋችሁኝም ሰብስክራይብ አድርጉኝ። ስድስት መቶ ልገባ አንድ አርባ ምናምን ነው የቀረኝ። ሁላችሁም ሰብስክራይብ አድርጉ። ሰብስክራይባችን መሄድ ያለበት ሰብስክራይቡ እያዛገኝ ነው ያለው እንደዚሁ አራት ሺህ ላይ ሁኔ እድሜ ልኬን ልጨርስ ነው ማለት ነው። ውድ ተመልካቾቻችን ሁላችሁንም ወዳችሁና ፈቅዳችሁ ስለምትከታተሉ እጅጉን ከልብ አመሰግናለሁ ማለት ነው እና አንዳንድ ነገሮችን ጣል ጣል እያደረግን ነው እኛ ስንሄድ ማለት ነው እና ለሰው ልጅ ጥሩ ዋልንብለን በጎ ብለን ሳናስባቸው የምንሳሳታቸው በጣም መጥፎ ስራዎች እንዳሉ ራሳችን መገናዘብ አለብን። ለምሳሌ ሊና ማለት ነው ብርቄን ያዋልኩ ወይም ብርቄን ያሸሸው መስሏ፣ ግን ጋሻ አስቸገድን በጣም ያአውቀው ይሁን ብለው እየሰሩ ልታስመስልና እና እንዲሁም ደግሞ ዋ ቀጠነ ብለው የሚነሱባቸው መሆናቸውን እያወቀች ሲቀጥል፣ ብርቄን ይዛት መምጣት የለባትም። እንዲሁም ደግሞ ከነሱ ጋር እነሱ ደግሞ ለምን እንደመጡት ታውቃለች። እንደገና ደግሞ የአንደኛ የሰኒ መጥፋት መንስኤዋ ማን ናት ወደሚለው ስንመለስ ሊና ናት። ሊና ምን አጠፋች ወደሚለው መጀመሪያም ለራሷ ሸሽታ እየሄደች ሰኒ ከዚህ ነገር ውስጥ እንድትገባ ወረቀቱን ከዚህ ከዚህ ቦታ ላይ አለ ብላ ተናግራ ሰኒ እንድታነሳው በማድረጓ፣ ይህ ትልቅ ስህተት ነው። ይህንን በማድረጓ ደግሞ የሰኒ አክባር ሲጠፋ፣ ሰኒ ጠፋይ ሲባል እሷ እውነቱ መሆን እሱ እንዲያገታት ታውቃለች። ስለዚህ መናገር ያለባት ግዴታ ሊና ነበረች። ጥፋቱን ከሌላ ና ያያችሁ ሁላችሁም እስኪ ኮሜንት ላይ ሀሳብ አስተያየታችሁን እንድትሰጡ በአክብሮ ጠይቃለሁ። እዚህ ጋር በዛብህ ምን እያለ ነው ወደሚለው ጥርጣሬ፣ አንዳንድ ጊዜ ያው ጥርጣሬ ባይፈቀድም፣ መጠርጠር መንጥራችሁ መጠርጠር ጥሩ ነው። ምክንያቱም ይህ ሰውዬ የሚስቱን ስም ሲያነሱ ሰምቷቸዋል። ስለምንድን ነው ስለ ሚስት የምታነሱትን ብሏቸዋል። ከዛም እነሱ እየመለሱን ለመለስ ዝም ብሎ ነበረ። ነገር ግን አሁንም እንዴ የተጠራጠራቸው ናቸው። ቅዱስ ምን እያለ ነው ወደሚለው ስንመለስ ቅዱስ ናቲ እና ሜሪ ቤቱ መጥተዋል። ቤቱ በመምጣታቸው በጣም እጅጉን ተከፍቷልም፣ ምንድን ነው በማለት ስንመለስ እየተለጣጠፈች እየተፈጋፈገች ስለምረብሸው ይህን ነገር እሱ ደግሞ በጣም ነው የሚጠላው። ከዛ ስልክ ተደውሎላት ስትሄድ እንዲሁ ፈጣሪ ሆይ ይህንን አበባ የምታመጣው ሰውዬ ቤትህን በአበባ ይሙላልህ እና አበባውም ቁም ነገር ይስራል እያለ እየመረቀ ይገኛል። ውድ ቤተሰቦቼ ሁላችሁም ሰብስክራይብ አርጉኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለሰውኔ በህይወት ስትኖሩ መልካምን ነገር አሰቡ ምክንያቱም በዱኒያው ያላችሁ ለሰው መልካም ነገር ስታስቡ አኼራችሁን ደግሞ አላህ ሱብሐነሁ ወተዓላ እያመቻቸላችሁ ይሄዳል። ስለዚህ በውስጣችን የክሰልና የክፋት መንፈስ አይታፈን ማለት ነው። መናገር ያለባችሁን ነገር በግልጽ ተናግራችሁ መፍታት አንዳንድ ሰዎች ያሉበትን ቦታ ይተውና በማይመለከታቸው ቦታ ላይ ታገኟቸዋላችሁ። አያችሁ ወዳጆች፣ አንድ ሰው ውሃ ፉት ልበል ብዬ ነው ወሬ ማብዛት ስለማይሆንልኝ ወሬ እያበዛው ስለሆነ ነው ማለት ነው። እና የሰው ልጅ በህይወት ስትኖሩ ብዙ አንከላፋዎች ይገጥሟቸዋል፣ ብዙ ውጣ ውረዶች ይገጥሟቸዋል። ነገር ግን እነዚህ ውጣ ውረዶች፣ እነዚህን አንከላፋዎች እንዴት አድርጌ ነው ማልፋቸው ወደሚለው ትክክለኛ ውሳኔ ነው መሄድ ያለብን። ይህ በመሆኑ ደግሞ ምንድን ነው ልናደርግ የሚገባን ወይም የሚጠበቅብን ማለት ነው፣ መጀመሪያ በማንነታችሁ በኮንፊደንሳችሁ ትተማመናላችሁ። ሲቀጥል ደግሞ ሰው ይለኛል የሚለውን ወይም ጥሩም ሰራሁኝ፣ መጥፎም ሰራሁኝ ሰው ይለኛን ካላችሁ ሁሉ ነገራችሁ ገደል ይገባል፣ ለሰው ከሆነ ማለት ነው። ነገር ግን የሰው እንትታችሁ አላህ ይልኝ አላህ ይስማልኝ ብላችሁ የምትሰሯትን ስራ ይህች ናት ለእናንተ ልትሆናችሁ የምትጠቅማችሁ ማለት ነው። ነገር ግን ዛሬ ላይ በሰው ላይም ጥሩ ነገር ባላለሁ እያላችሁ የሌላችሁን እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ እያላችሁ የምትሉ ከሆነ ይህ ደግሞ ከዱንያውም ሁሉም ነገር የበለቀለት መሆኑን ላሳውቃችሁ ወዳለሁ። እዚህ ጋር እንግዲህ ሜሪ ናቲን እንደምትወደው እንደምታፈቅረው ሁና ሪያክሽን እያደረገች ከቅዱስ ቤት አብረው ቁጭ ብለዋል። ቅዱስንም ደግሞ ሲያናገሩት ቅዱስ በጣም እንደደበረው ይነግራቸዋል። አለምዬ እዚህ ጋ ምን እያደረገች ነው? ለጋሻ እያለ ቁርስ አቀርባለሁ ስትል ወጥ እጇን እንደበላት ታሳያለች። ነገር ግን ናኒ፣ የናሆም እናት የጠለኋት ምክንያት አንቺ ዘረቢሶቹ እናንተ ዘረቢሶቹ እያለች ሰኔንና እህቷን ስትሳደብ በጢፊ ስትማታ ያኒ በጣም ክፉ ሴት መሆኗን አውቄያለሁ። መቼስ መሩ ጋር ቢጣሉ አማሽና ምራች ስለሆኑ ሊሆን ይችላል። ውድ ቤተሰቦቻችን እዚህ ጋር ደግሞ የፍቅር የብርቅዬ አፍቃሪና የብርቅዬ ባል አብረው ተገናኝተው እየተወያዩ ነው። አያችሁ ውሽማና ባል አብረው ቁመው ሲያወሩ ማንኛው ያፈቅራት ወደ ወደሚለው ስንሄድ ወይ ተሽዬ ዱላውን ለጥጦ እኮ እንደው እንደው ብርቅዬ እያለ ከባሏ ቅድም ቅድም ብሎ የነገር የጥሩ አይመስለኝም እያለ እስከሚጠራጠር ድረስ አሰጋው ማለት ነው። እዚህ ጋጋሻ እያሌው ምን እያደረጉ ነው? እንደ ዓለምዬ እየቀረሽ እኮ እያሉ ነው። ምግብ ወንድ ልጅና ምግብ አይላቀቅም ይባላል። ስለዚህ ምግብ ልታበላው ነው ማለት ነው። እዚህ ጋር ደግሞ እንደዋዩዬ እንዴ፣ እኔ ልጅ እኮ እንደዚህ አይነት ሰው አይደለችም እያለች ትለምነዋለች። ስለ ጽወን ማለት ነው። ጽወን ባክሽ ትፈታለች። እና ደግሞ እኛ ለእሷ ማናስብለት አደረግሸኩ እኛም እኮ እናስብላታ እንደ ሰው ይሏታል። እሷም አታስቡም ብዬ አይደለም፣ ነገር ግን ደግሞ ጽወን እንድትለቀቅልኝ እፈልጋለሁ ትላለ። ውድ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ከልብ ከልብ ይቅርታ ጠይቃለሁ። እዚጋ እንግዲህ ጋሻ ያሌው መቶ ደነዋላችሁ ብሎ ገብቶ ምንም የተመለሰለን መልስ አልነበረም። ነገር ግን ደግሞ አለምዬ ከስሯ ቁጭ ብሎ ራሱ አለም ቢላት አለም ቢላት ከዛ እጇን ነካ ሲያደርጋ ከሄደችበት ትመለሳለች ማለት ነው። እዚህ ጋ ጽናት ምን እያለች ነው? ወገቧን ከትራ የምትከራከረው ደብና ጽናት ስለ ብርቄ ሲያወሩ በዛብህ ይደርስባቸዋል። ስለዚህ ስምሽን ስትጠዲ ሰምቸሻለሁኝ እናቴ እሷ ማን ነበር? ስማ ብርቄ እያልሽ ስትጠሪ ስለሰማሁሽ የሆነ ነገር እንዳለ ገብቶኛል ይላታል። አንተ ደግሞ ዜማህ ነው ሁል ጊዜ መጠራጠርና ማለት፣ እኔ ምን አሳወቀኝ ስለ ብርቄ ምናምን ትለዋለች። እሱም ግን አዋጠቷት ነበር፣ አልሆነለትም። እና ሄደና ለተሽዬ ተናገረ። ተሽዬም ደግሞ እስኪ እንፈልጋታለን እያለ ይገኛል ማለት ነው። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲታበረታቱኝ በአክብሮት እጠይቃለሁ። ሁላችሁም ሰላማችሁ ብዙ ይትረፍ ይበል። እኔ በያላችሁበት ቦታ ሰላምን እና ፍቅርና አንድነትን ይመልስልን። እዚህ ጋር እንግዲህ ተመልካቾቻችን ምን እያሉ ነው ወደሚለው ስንመጣ ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁ እንዲያትረሱ ለሰው ልጅ በህይወታችሁ በሀያታችሁ ማለት ማለት መልካም ነገር እንኳን መስራት ቢያቅታችሁ መጥፎ ነገር ላለመስራት ከሰው ልጅ ጎን ለመሆን እንዲትሞክሩ በትህትናና በአክብሮት እጠይቃችኋለሁ። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን፣ አንዳንድ በቀልድ ምክንያት እያደረግን መልካም ነገሮችን በመካከላችን ስንነጋግር ለእኛ የሚጠቅሙንና ለእኛ የማይጎዱ መሆናቸውን እያወቅን መሄድ አለብን እና በህይወታችሁ ጥሩ ነገር ከሰራችሁ ደግሞ ከዚህኛውም ዓለም ከዛኛውም ዓለም ጥሩ ነገር እንደሚገጥማችሁ ይህንን ማወቅ አለባችሁ። መልካም ነገር የሚሰራ ሰው ደግሞ በጣም ብዙ ናዎች እንደሚያልፉት ላሳውቃችሁ እሞክራለሁ። ምክንያቱም እናንተ በጎ ነገር ስትሰሩ ለምሳሌ እንኳ ሶሻል ሚዲያ ላይ ያወቅናቸው አንዳንድ ወገኖቻችን ወንድሞቻችን ላስታውሳችሁ፣ ለምሳሌ ባለአደራው የሚባለው ልጅ እና እንዲሁም ደግሞ መልእክተኛው የሚለውን ልጅ ታውቋቸዋላችሁ። እንግዲህ እነዚህ ልጆች በጣም ለሰው መልካም ሰሪ እና በጣም ለሰው ጥሩ ሰሪዎች ናቸው። ነገር ግን አንዳንድ ጋጠወጥና ሌባ አስመሳይ ሰዎች እነሱን ሊጥሏቸው ይሞክራሉ። እነሱ ግን ፊታቸውን ተሸፍነው በጣም የታመመን የሚያስታመሙ የተቸገረን የሚረዱ ብዙ ወገኖቻችን ረጃ ጥተው እንዴት አደራችሁ የሚላቸው አጥተው ሶሻል ሚዲያ ላይ ያወጡ እነሱ እንዲረዱ በማድረጋቸው ይህ ነገር ሽልማትና ሊወገዙ ሊታገዙ ይገባቸው ነበር። ነገር ግን የእኛ ምላሽ ምንድን ነው ወደሚለው ስንመጣ እጅጉን በጣም ባለጌና አስፈሪ ዘመን ላይ እንዳለን በዚሁ መረዳት አለባችሁ። ምክንያቱም እነኚህን ልጆች በቻልነው አቅም በቻልነው ያክል እያገዝን ጥሩ ነገር እንዲሰሩ የምናደርጋቸውም የምናበላሻቸውም እኛ ነበርን። ግን የይምሰል ሳይሰሩ ፊታቸውን አፍነው ነበረ። ምክንያቱም ሰው ምቀኛ ነው፣ ብዙ ነገር ይላቸዋል። ማንነታቸው አይታወቁም ነበር። ፊታቸውን ተሸፍነው ሲሰሩ ግን ይህ ብላኝ ለጨካኙ ህዝብ ሶሻል ሚዲያ ላይ እንዲወጡ አደረጓቸው ማለት ነው። እና እናንተ መልካም ነገር ስትሰሩ ምን ለማለት ነው፣ ስንመለስ ወደ ዋናው ርዕሳችን መልካም ነገር ስንሰራ በጣም ብዙ ፈተናዎች ይበዙብናል። በጣም ብዙ ጠላቶችም ይበዙብናል። እኛን ለመጣል እና እኛን ለመተቸት የማይችሉት ነገር የላቸውም። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኔ ሆናችሁ እንድታበረታቱኝ ከልብ ከልብ በጥሩ በመልካም አክብሮ ትጠይቃል። አይ ሊና ሊና እኮ እንደው ኪራን አቃጥራ ሳትደፋው እኮ አትቀርም። እዚህ ጋ ደግሞ ከቤቱ ወረቀ ጽፋ ሊና ኤንድ ብርቄ ካምፓኒያ ብላ ደግሞ ከኪራ ቤት ለጠፈች። እሷ እኮ የማትገባበትና የማትሄድበት ነገር የለም። እንዲያው በጣም ትገርማለች ኧረ ተይ ብርቅዬ ተይ እንዲያው ከሊናጋ ከሊና ጋ መንገዱን መጀመሪያውኑም አንቺን ፈርተሽዋል ውድ ቤተሰቦቻችን ሰብስክራይብ አድርጉ አይ ሰዎች አሁን ያላችሁበት ቦታ ሰላም ለእናንተ ይሁን እንግዲህ እዚህ ጋር ምን እያደረጉ ነው ወደሚለው ስንመለስ ቤተሰቦቻችን ሌና አያሌና ሌና ሰኒ የኔ ቆንጆ የድራማው አድማቂ እሷ ነበረች ነገር ግን ደግሞ ሰኒን አግተው ዝም ስላሉ አንዳንድ ጋጠ መንገደኞች ማለት ነው ለእነሱ ነው እና ሰኒ ለትለቀቅ ይገባታል ማለት ነው እና ከዚህ እስር ቤት ውስጥ ታስራ መቅረት የለባት አይደለም ቤተሰቦች እና ሰኒ የድራማው ጥምቀት ናት ሰኒ መውጣት አለባት አንደኛ የ የ ጽናት ሚዜ ናት ማለት ነው ስለዚህ ሰኒን እንደምንም ብላችሁ እንድትለቀቅ ኮሜንት ላይ ሰኒ ትለቀቅ ሰኒ ትለቀቅ እያላችሁ ጻፉ ሰኒ አምሮባታል መታገቱ እናንተ እንዴት አባቷ ነው ያመረባት ይህን ልጅ ግን ብታፈቅረው ይገባዋል በጣም ቆንጆዬ ነው። ምን ያንሰዋል? ምን ይወጣለታል? ጆካን አፍቅሪ የኔ ቆንጆ ምንችግር አለው እሱን ብታፈቅሪ ደግሞ እንደማይከፋሽ ከዛ እስቤል የሚባል ሰውዬ ያወጣሻል ማለት ነው። እና ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሆን። ያላችሁበት ቦታ ሁናችሁ የምትከታተሉኝ ተመልካቻችን ከልብ ነው ማመሰግነው። እዚህ ጋ ናሆም እና ኪራ ስለ ህይወታቸው እያወሩ ይገኛሉ። እዚህ ጋር እየቀለደበት እየተቀላለዱ ይገኛሉ። ሁላቸውም የራሳቸው ህይወት የሆነ አላቸው። ስለ ሰርጉ እያወሩ ነው። ሰርጉ ደግሞ ይፋጠነልንም እየተባባሉ ነው። እዚህ ጋር እየገዘዘበት ይገኛል። በናሆሚ ሚስት አረግ ጊዜ ስለ ምን እንዳልክ ላሳወቅ ብዬ ነው። ለዚህ ቤት በዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ ከልብ ከልብ በይቅርታና በተትና ጠይቃችኋል። እዚህ ጋ ተሽዬ እንግዲህ ተሰማ በጣም ጨንቆት ቁጭ ብሏል። ምክንያቱም ብርቅዬ ስለ ጠፋች መንገዱ ሁሉ ጠፍቶበታል። እዚህ ጋ የች ሞልቃቃ እንግዲህ ተመልከቱልኝ። ናቴን እያሯሯጣች ጠርታው ምን እንዳለችው ታውቃላችሁ? ደበደቡኝ፣ ሄድና ደብድብልኝ አለችው። እዚህ ጋ ምን እየሰራች ነው? እጅ ሜሪ የምትባል ልጅ እዚህ ጋ ድራማ ጭራሽ አልሄደባትም። ምክንያቱም በጣም ነው የምታናደው ማለት ነው። ምክንያቱም ለምን ነው የምታናደው እንደዚህ እንደ ህፃን ልጅ የምታደርገው አክት ከላብ ያኔ፣ በጣም ነው የሚደብረው ማለት ነው። ተመልካቻችን ሁላችሁንም ወዳችኋለሁ፣ አከብራችኋለሁ